አቶ ሳሙኤል ከሸላ የሀዋሳ ከተማ ነዋሪ ናቸው። የአንድ አይናቸውን ብርሃን በስኳር ህመም ምክንያት ሊያጡ እንደነበር ሲገልጹልን በሰሙት እድል ተጠቅመው ማየት መቻላቸውንና ደስተኛ እንደሆኑ ነግረውናል። ይህ ስኳር ህመምተኛ እና ግን አይንንት ማለት ከጀመረ ሶስት አመት ሆኖታል። ምንም አይ በዚች ደ የሚጠቀመ አሁን ግን ትናንትና ከተሰራ ወዲህ እናም የበለጠውን ከሌላ ደምቆ የሚታይሱ ነው። በሀዋሳ ዩኒቨርሲቲ ህክምናና ጤና ሳይንስ ኮሌጅ የአይን ሞራ ቀዶ ህክምና ከኪዩር ብላይንድነስ ፕሮጀክት ጋር በመሆን ከአንድ ሺ በላይ ለሚሆኑ ታካሚዎች የቀዶ ህክምና አገልግሎት እየሰጡ መሆኑን የአይን ስፔሻሊስቱ ዶክተር ዴቪድ ኮርሃም ተናግረዋል። ሰዎች ሰዎች ሲደሰቱ ማየት ደስ ይለናል፣ ምክንያቱም አይናቸውን ያጡት በፈጣን ቀዶ ህክምና ድጋሚ ማየት እንዲችሉ በቀን ወደ ሁለት መቶ ሰው የምናክመው ደስተኛ እንዲሆኑ ማድረግ ዋናው ተግባራችን ነው። የኪር ብላይንድነስ ፕሮጀክት ለሐዋሳ ዩኒቨርሲቲ በርካታ አገልግሎቶችን እየሰጠ ያለ ድርጅት መሆኑንና ለታካሚዎችን በየጊዜው የአይን ሞራ ግርዶሽ ቀዶ ሕክምና በመስጠት የጤና ዘርፉን እያገዙ እንደሆነ በሐዋሳ ዩኒቨርሲቲ የጥናትና ምርምር ማኅበረሰብ አገልግሎት ኮርፖሬት ዳይሬክቶሬት ዳይሬክተር የሆኑት ረዳት ፕሮፌሰር ረቂቁ ፍቅሬ አበበ ተናግረዋል። የሚለየው እንዳያችሁት ከ1300 ያላነሱ ከተለያዩ የሲዳማ ክልልና ከአጎራባች የኦሮሚያ ክልል የተወጣጡ የማህበረሰብ ክፍሎችን ነው። እንግዲህ እዚህ ድረስ በማምጣት በኮሌጃችን ውስጥ እንዳያችሁት የማረፊያ ቦታ በማመቻቸት የሚመገቡትን ምግብ በማመቻቸት ትራንስፖርታቸውን በማመቻቸት እንዲሁም ደግሞ በጥንቃቄ ከውጭ በመጡ እንዲሁም የእኛው ሀገር ስፔሻሊስት ሐኪሞች በጥንቃቄ ስራው እየተሰራ ይገኛል ማለት ነው። ውይይት አድርገን ነበር ከነሱ ጋር እንደምታውቁት ማህበረሰብ ውስጥ ያለው ችግር በአንድ ዙር ካምፔን የሚፈታ አይደለም። ስለዚህ የተነጋገር ነው በጋራ ፕላን በማድረግ አትሊስት በአመት ውስጥ ሁለቴና ከዛ በላይ ሰርጀሪዎች ማካሄድ ከሰርጀሪው ደግሞ የሚቀድሙ የፕሪቬንሽን ስራዎች ላይ ማህበረሰቡን በማንቃት ለህክምና ወደ ህክምና የሚሄድበትን እውቀት በመጨመር ረገድ አብረን ለመስራት ተስማምተናል በሆስፒታሉ የአይን ሞራ ቀዶ ህክምና የተደረገላቸው ታካሚዎች በተደረገላቸው ህክምና ደስተኛ እንደሆኑ ተናግረዋል በቡድን ወጥተው የሚሰሩትን አገኘ በቃ እነሱ ሰሩልኝ እንደውም አሁን የምታየኝ ብርሃን ከበፊቱ ነጻ ሆኜ ከሚያየው በላይ ነው

ተደፈነ። እግዚአብሔር ይመስገን። ይኸው በቀኑ ደግሞ ተከፈተ። የኪር ብላይንድነስ ፕሮጀክት ለሰላሳ የጤና ተቋማት ድጋፍ እየሰጠ ያለ ድርጅት መሆኑንና በሀዋሳ ዩኒቨርሲቲ ሪፈራል ሆስፒታል ተገኝተው የታካሚዎችን የማየት ፍላጎት ለማሳካት በደስታ እያገለገሉ መሆናቸውን የገለጹት ደግሞ የፕሮጀክቱ ዋና ዳይሬክተር የሆኑት ዶክተር ማድ ኦሊቨር ናቸው። ወጣት ዶክተሮችን በማሰልጠን ድጋፍ እየሰጠን ያለን ቢሆንም ለታካሚዎቻችን ጥራት ያለው ህክምና እንዲያገኙ በማድረግ ለማድረግ የተሻለ አገልግሎት እንዲያገኙ ማስቻል ነው። በእያንዳንዱ የአገልግሎቱ ተጠቃሚ ላይ ውብ የሆነ እርካታና ፈገግታ ማየት ትልቁ እርካታችን ነው። በኢትዮጵያ ለበርካቶች የአይን ማጣት መንስኤ የሆነው የአይን ሞራ ግርዶሽ በሲዳማ ክልልና በአጎራባች ካሉ ከተሞች ለተውጣጡ ህሙማን ህክምናው እየተደረገ መሆኑን የተገለጸው